ጸጉሬን በጄ ቆርጬ አንተ ስትበጣጠስብኝ ዝም የምልህ ይመስላል ወይ አለች ሩታ ቅኔዋን ስትደረድር ማለት ነው። እንግዲህ ሩታ ቲክቶኳን አብርሃም አዘጋ ስትሉ ለነበራችሁ፣ ሸጠ ልትሉ ስትሉ ለነበራችሁ ሩታ እንግዲህ በቲክቶክ ፔጇ ላይ መታለች። ሩትዬ እንኳን ደህና መጣች ብያለሁ። ሶሪ ለድምጼ ጥራት ቤተሰብዬ። በጣም ከባድ ነው። ሩታ እንግዲህ የጸጉሯን ነገር፣ ለምን ትቆረጨዋለሽ? ጥላትሽ ጸጉሩን ቁርጥ ይበል። ለምን ትቆረጨዋለሽ? ጸጉርሽን ስትቆረጭ ብዙ ብዙ ነገር በጭንቅላትሽ ይገባል። ስለዚህ ሁሉም ነገር ሲሆን ይቀራል ማለት ነው። ሁሉም ሲሆን ይሆናል፣ ሳይሆን ደግሞ ይቀራል እና አሩታ ፍልቅልቅ ብላ መታለ እንድቅድቋይ እንኳን ደህና መጣች ብለናል። ቲክቶክሽም አልተዘጋም አልተሸጠም። የአብርሽ ጥላቶች እርር በሉ። መቼም ጥላ ሲበዛ አንዳንዴ ደስ ይላል ማለት ነው። አብርሃም ደግሞ የስራ ሰው ጀግና፣ ቆፍጣና ለሚስቱ ያለው ከካሜራ ጀርባ ትልቅ ክብር ነው እና ክብር ለማታውቁ ሰዎች ደግሞ ይድረሳችሁ።